መዝሙር መቶ አንድ አቤቱ ምሕረትንና ፍርድን እቀኝልሃለሁ፣ እዘምራለሁ። ንጹሕ መንገድንም አስተውላለሁ። ወደ እኔ መቼ ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ። በዐይኔ ፊት ክፉን ነገር አላኖርኩም። ሕግ ተላላፊዎችን ጠላሁ፣ ጠማማ ልብም አልተጠጋኝም። ክፉ ከእኔ በራቀ ጊዜ አላወቅኩም። ባልንጀራውን በቀስታ የሚያማን እርሱን አሳደድኩ። በአይኑ ትዕቢተኛ የሆነውና ልቦ የሚሳሳው ከእኔ ጋር አይተባበርም። ከእኔ ጋር ይኖሩ ዘንድ አይኖቼ በምድር ምዕመናን ላይ ናቸው። በቀና መንገድ የሚሄድ እርሱ ያገለግለኛል። ትዕቢትን የሚያደርግ በቤቴ መካከል አይኖርም። አመፀን የሚናገር በአይኔ ፊት አይቀናም። አመፃ የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድርን ኃጢአተኞች ሁሉ በማለዳ እገድላቸዋለሁ። መዝሙር 102። አቤቱ ጸሎቴን ስማኝ፣ ጩኸቴም ወደ አንተ ይድረስ። በመከራዬ ቀን ፊትህን ከእኔ አትመልስ፣ ጆሮህን ወደ እኔ አዘንብል፣ በጠራሁ ቀን ፈጥነህ ስማኝ። ዘመኔ እንደ ጢስ አልቃለችና አጥንቶቼም እንደ መቃጠያ ተቃጥለዋልና። እህል መብላት ተረስቶኛልና ተቀስፍኩ፣ ልቤም እንደ ሳር ደረቀ። ከጩኸቴ ድምፅ የተነሳ አጥንቶቼ ከሥጋይ ጋር ተጣበቁ። እንደ ምድረ በዳ እርኩም መሰልኩ በፈረስ ቤት እንዳለ እንደ ጉጉት ሆንኩ፣ ተጋሁ። በሰገነትም እንደሚኖር ብቸኛ ድንቢት ሆንኩ። ጠላቶቼ ሁልጊዜ ይሰድቡኛል፣ የሚያሳድዱኝም ተማማሉብኝ። አመድን እንደ እህል ቅም ያለሁና መጠጤንም ከእንባይ ጋር ቀላቅ ያለሁና ከቁጣና ከማዕትህ የተነሳ አንስተኸኛልና ጥልህኝም አልና። ዘመኖቼ እንደ ጥላ አዘንብለዋል፣ እኔም እንደ ሳር ደርቅ ያለው። አንተ ግን አቤቱ ለዘላለም ትኖራለህ። መታሰቢያህም ለልጅ ልጅ ነው። አንተ ተነስ፣ ጽዮንንም ይቅር በላት፤ የምሕረቷ ጊዜ ነውና ዘመኗም ደርሷልና። ባሪያዎችህም ድንጋዮቿን ወደዋልና በመሬቷም አዝነዋልና፣ አቤቱ አሕዛብ ስምህን፣ ነገሥታትም ሁሉ ክብርህን ይፈራሉ። እግዚአብሔር ጽዮንን ይሠራታልና በክብሩም ይገለጣልና። ወደ ችግረኞች ጸሎት ተመለከተ፣ ልመናቸውንም አልናቀም። ይህ ለሚመጣው ትውልድ ይጻፍ የሚፈጠርም ሕዝብ ለእግዚአብሔር እልልድ ይላል። እግዚአብሔር ከመቅደሱ ከፍታ ሆኖ ተመልክቷልና ከሰማይ ሆኖ ምድርን አይቷልና የእረኞችንም ጩኸት ይሰማ ዘንድ ሊገደሉ የተፈረደባቸውን ያይ ዘንድ የእግዚአብሔርን ስም በጽሆን ምስጋናውንም በኢየሩሳሌም ይናገሩ ዘንድ አሕዛብ በአንድነት በተሰበሰቡ ጊዜ መንግስታትም ለእግዚአብሔር ይገዙ ዘንድ በኃይሉ ጎዳና መለሰለት። የዘመኔን አነስተኛነት ንገረኝ። በዘመኔ ኩሌታ አትውሰደኝ። ዓመቶችህ ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሠረት፣ ሰማያትም የእጅህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ ይለወጡማል። አንተ ግን ያው አንተነህ ዓመቶችህም ከቶ አያልቁም። የባሪዎችህም ልጆች ይኖራሉ፣ ዘራቸውም ለዘላለም ትጸናለች። መዝሙር መቶ ሦስት። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጉልማስነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው በቁጣ የራቀ ምሕረቱም የበዛ ሁልጊዜም፣ አይቀስፍም ለዘላለምም አይቆጣም። እንደ ኃጢአታችን አላደረገብንም እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ ራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል፤ ፍጥረታችንን እርሱ ያውቃልና፣ አቤቱ እኛ አፈር እንደሆንን አስብ። ሰውስ ዘመኑ እንደ ሣር ነው፤ እንደ ዱር አበባ እንዲሁ ያብባል። ነፋስ በነፈሰበት ጊዜ ያልፋልና፣ ስፍራውንም ደግሞ አያውቀውምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ነው፤ ጽድቁም በልጅ ልጆች ላይ ነው፤ ቃል ኪዳኑን በሚጠብቁት፣ ትእዛዙንም ያደርጉት ዘንድ በሚያስቡት ላይ ነው። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱም ሁሉን ትገዛለች። ቃሉን የምትፈጽሙ እርቶችና ኃያላን፣ የቃሉን ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊቱ ሁሉ፣ ፈቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ። ፍጥረቶቹ ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። መዝሙር 104 ነፍሴ ሆይ እግዚአብሔርን ባርኪ አቤቱ አምላኬ አንተ እጅግ ታላቅ ነህ ክብርንና ግርማን ለበሰ ብርሃንን እንደ ልብስ ለበሰ ሰማይንም እንደ መጋረጃ ዘረጋ እልፍኙን በውሃ የሚሰራ ሰረገላውን ደመና የሚያደርግ በነፋስ ክንፍም የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል ለዘላለም እንዳትናወጥ ምድርን በመሠረቷ ላይ መሠረታት በጥልቅ እንደ ልብስ ከደንካት በተራሮችም ላይ ውሆች ይቆማሉ። ከዘለፋ ይሸሻሉ፣ ከነጎድጓድህም ድምፅ ይደነግጣሉ። ወደ ተራሮች ይወጣሉ፣ ወደ ቆላዎች ወዳዘጋጀህላቸው ስፍራ ይወርዳሉ። እንዳያልፉትም ድንበር አደረክላቸው፣ ምድርን ይከድኑ ዘንድ እንዳይመለሱ። ምንጮችን ወደ ቆላዎች ይልካል፣ በተራሮች መካከል ውሆች ያልፋሉ። የዱር አራዊትን ሁሉ ያጠጣሉ፣ የበረሃ አህዮችም ጥማታቸውን ይረካሉ። የሰማይ ወፎች በእነርሱ ዘንድ ያድራሉ፣ በድንጋዩ ስንጥቅ መካከል ይጮሃሉ። ተራሮችን ከላይ የሚያጠጣቸው ከሥራ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም ሳርን ለእንስሳት ያበቅላል። ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ያበራል፣ እህልም የሰውን ጉልበት ያጠነክራል። የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ። በዚያም ወፎች ይዋለዳሉ። የሽመላ ቤትም የእነርሱ ጎረቤት ነው። ረጃጅም ተራሮች ለዋላዎች፣ ድንጋዮችም ለሽኮኮች መሸሻ ናቸው። ጨረቃን ለጊዜዎች አደረገ፣ ፀሐይም መግቢያውን ያውቃል። ጨለማ ታደርጋለህ፣ ሌሊትም ይሆናል። በእነርሱም የዱር አራዊት ሁሉ ይወጡበታል። የአንበሳ አገልግሎች ለመንጠቅ ይጮሃሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽም ድረስ ወደ ስራው ይወጣል። አቤቱ ስራህ እጅግ ብዙ ነው፣ ሁሉን በጥበብ አደረገ፣ ምድርም ከፍጥረትህ ተሞላች። ይህች ባህር ታላቅና ሰፊ ናት፤ በዚያ ስፍር ቁጥር የሌለው ተንቀሳቃሽ ታላላቆችና ታናናሾች እንስሶች አሉ። በዚያ ላይ መርከቦች ይሄዳሉ፣ በዚያም ላይ የፈጠርከው ዘንዶ ይጫወትበታል። ምግባቸውን በየጊዜው ተሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጣቸውም ጊዜ ይሰበስባሉ። እጅህን ትከፍታለህ፣ ከመልካም ነገርም ይጠግባሉ። ፊትህን ስትሰውር ይደነግጣሉ። ነፍሳቸውን ታወጣለህ ይሞታሉ፣ ወደ አፈራቸውም ይመለሳሉ። መንፈስህን ትልካለህ ይፈጠራሉ፣ የምድርንም ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሁን፣ እግዚአብሔር በሥራው ደስ ይለዋል። ምድርን ያያል እንድትንቀጠቀጥም ያደርጋል፣ ተራሮችን ይዳስሳል ይጤሳሉ። በሕይወቴ ሳለሁ ለእግዚአብሔር እቀኛለሁ፣ ለአምላኬ በምኖርበት ዘመን ሁሉ እዘምራለሁ። ቃሌ ለእርሱ ይጣፍጠው፣ እኔም በእግዚአብሔር ደስ ይለኛል። አጣን ከምድር ይጣፋሉ፣ አመፀኞች እንግዲህ አይገኙም። ነፍሴ ሆይ እግዚአብሔርን ባርኪ። ሃሌ ዶያ